ንቃተ ህግ ንቃተ ህግ የፌዴሬ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከ30 ይቀርባል። ንቃተ ህግ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 ንቃተ ህግ ነው እየተደመጠ የሚገኘው። የተወደዳችሁ አድማጮቻችን፣ ፕሮግራሙ ስለ ህገ ግንዛቤ የሚሰጡ የተለያዩ ርዕሰ ጉዳዮች ይዳሰሱበታል። በማስገደድ የመጠቀም ወንጀል ምንነትና የሚያስከትለው የወንጀል ተጠያቂነት ምን እንደሚመስል እንመለከታለን። ባለሙያ ሰፋ ያለ ትንታኔ ይሰጥበታል። እንዲሁም የተለያዩ የህብረተሰብ ክፍሎች በርዕሰ ጉዳያችን ዙሪያ አነጋግረናል። ከፍትህ ሚኒስቴር ያገኘ ነው ዜናም ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በሌለበት የዕድሜ ልክስ ስርዓት ተፈርዶበት የነበረው ግለሰብ ከተሸሸገበት ተያዘ። ጌታቸው አለም ፀሐይ የተባለው ተከሳሽ የሥራ ባልደረባው ለነበረችው የፍቅር ጥያቄ አቅርቦላት ባለትዳር ነኝ በማለቷ በስራ ገበታዋ ላይ እያለች በቢሏ በመውጋት ሕይወቷ እንዲያልፍ አድርጎ በሌለበት በዕድሜ ልክስ ስርዓት ተቀጥቷል። በአቃቤ ሕግ የክስ መዝገብ ላይ ተከሳሹ ሰውን ለመግደል አስቀድሞ በነበረው ሐሳብ ጥር 2 ቀን 2011 ዓ ም በግምት ከረፋዱ 5 ሰዓት ከ30 ሲሆን በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ሰባ ህንፃ ስድስተኛ ፎቅ ላይ የሥራ ባልደረባው ሟች ወይዘሮ መዓዛ ካሳን የፍቅር ጥያቄን አልተቀበለችም በሚል ሰበብ በሥራ ገበታዋ ላይ ያለች ጨካኝነቱንና ነውረኝነቱን በሚያሳይ መልኩ ነበር በቢላዋ የወጋት። በደረሰባት ጉዳት ወደ ሆስፒታል ከተወሰደች በኋላ የሕክምና እርዳታ ሲደረግላት ቆይቷል። ይሁን እንጂ ጉዳቷ በመባባሱ ህይወቷ ያለፈ በመሆኑ በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዳይሬክቶሬት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሰው ግድያና ከባድ ውንብድና ወንጀል ችሎት ክስ አቅርቦበት ክርክር ተደርጎ በተከሳሽ ላይ የጥፋተኝነት ፍርድ በመስጠት ነሐሴ 4 ቀን 2014 ዓ ም በዋለው ችሎት በዕድሜ ልክ ጽኑ እስራት የተቀጣና ህዝባዊ መብቶቹ ለዘወትር እንዲሻሩ በሌለበት ተወስኖበት የነበረ ሲሆን የአዲስ አበባ ፖሊስ ኮሚሽን ግለሰቡን ሲያፈላልቅ ቆይቶ መጋቢት 21 ቀን 2017 ዓ.ም ከተሸሸገበት በመያዝ በሕግ ጥላ ስር ሆኖ የእስር ቅጣቱን እንዲፈጽም ወደ ማረሚያ ቤት እንዲላክ አድርጓል። አድማጮች፣ ቀደም ሲል ከፍትህ ሚኒስቴር ድህረ ገጽ የተገኘውን መረጃ ነበር ባልደረባችን ብሩክ ያጋራን። በተከታይነት በአስገድዶ መድፈር ወንጀል ዙሪያ የተለያዩ ዓለም አቀፍ መረጃዎችን ባልደረባችን መንግስቱ ስፍር ያጋራናል። አብራችሁን ቆዩ። በአስገድዶ መድፈር ወንጀል ከባድ ቅጣት የሚጥሉ ሀገራት እንደ ዓለም አቀፉ የሥነ ሕዝብ ፖፑሌሽን ሪቪው ሪፖርት በዓለም ላይ ካሉ ጠቅላላ ሴቶች መካከል 35 በመቶ ያህሉ ለጾታዊ ጥቃት የተጋለጡ ናቸው። ይሁንና ጥቃቱን ከሚፈጽሙት ውስጥ 10 በመቶዎቹ ብቻ ሕግ ፊት ቀርበው ውሳኔ ሲሰጣቸው፣ ቀሪዎቹ በብዙ ምክንያቶች ተገቢውን ፍትህ አያገኙም። ይህንን ተከትሎ ሀገራት የአስገድዶ መድፈር ወንጀልን ለመከላከል ወንጀሉን መፈጸማቸው በተረጋገጡ ተከሳሾች ላይ ከባድ ቅጣት መጣል የሚያስችላቸውን ህግ ያዘጋጃሉ። ጥብቅ ህግ ካላቸው ሀገራት መካከል ሳውዲ አረቢያ፣ ቻይና፣ ደቡብ ኮሪያ፣ ቼክ ሪፐብሊክ፣ ሰሜን ኮሪያና ፓኪስታን ዋነኞቹ ናቸው። ሰሜን ኮሪያ ወንጀሉን መፈጸማቸው የተረጋገጡ ጥፋተኞችንና አስገድዶ ደፋሪዎችን በእሳት አቃጥላ እንድትገድል የሚፈቅድ ህግ አላት። ከዚህ በተጨማሪም ሳውዲ አረቢያ ጥፋተኛ የሆኑ ያስገድዶ መድፈር ወንጀለኞችን በሰይፍ ስትገድል፣ ደቡብ ኮሪያ፣ ቼክ ሪፐብሊክ፣ ዩክሬንና አሜሪካ ደግሞ ደፋሪዎቹ በኬሚካል አሊያም በቀዶ ህክምና እንዲመክኑ ያደርጋሉ። ቀደም ብለን የተመለከትናቸው ሀገራት በአስገድዶ መድፈር ወንጀል ከባድ ቅጣት የሚጥሉ ሀገራት ሲሆኑ በሌላ ወገን የአስገድዶ መድፈር ወንጀል የበዛባቸው የዓለማችን ሀገራትም ይገኛሉ። ስዊድን ኢስዋቲኒና ፓናማ ቀዳሚዎቹ ሀገራት ተብለዋል። ሀገራት ላስገድዶ መድፈር የሰጡት ትርጉምና ወንጀለኞችን የመመዝገብ ባህል በሀገራት መካከል የተለያየ መሆኑ ትክክለኛውን የወንጀለኛ መጠን ለማወቅ አዳጋች እንዳደረገውም ተገልጿል። ሀገራት ለጾታዊ ጥቃት የሰጡት ትርጉምና ወንጀሉን የሚመዘግቡበት እንዲሁም የሚከላከሉበት መንገድ መለያየት በዓለማችን በትክክል ለጥቃት የሚጋለጡ ሴቶች ቁጥርን ለማወቅ አዳጋች አድርጎታል። በስዊድን ከ100 ሺ ሴቶች ውስጥ 88ቱ ያስገድዶ መድፈር ወንጀል ሲፈጸ የተፈጸመባቸው በኢስዋቲኒ 76 እንዲሁም በፓናማ ደግሞ 75 ሴቶች ያስገድዱ መድፈር ወንጀል ሰለባ ይሆናሉ። መረጃውን ያገኘነው ከቢቢሲ ድረገጽ ነው። የፍትህ ሚኒስቴር በማቋቋሚያ አዋጁ በተሰጠው ተግባርና ኃላፊነት መሰረት ለህብረተሰቡ የንቃተ ህግ የማሳደግ ስራ በንቃተ ህግ ትምህርት ስልጠና ዳይሬክቶሬት በኩል በፋና ኤፍኤም 98 ነጥብ1 ና በፋና ብሔራዊ ሬዲዮ የተለያዩ መረጃዎችን እያደረሰ ይገኛል። ለበርካታ ጊዜያትም በጣቢያችን ሲተላለፍ መቆየቱ ይታወቃል። እየተላለፈም ይገኛል። ስለ ፕሮግራሙ ያላችሁን ሀሳብና አስተያየት በ0913 15 7835 ና በ0913 25 0324 ላይ በመደወል ና በፍትህ ሚኒስቴር ገጽ ላይ የጽሁፍ መልእክት በመላክ ያላችሁን አስተያየትና ሀሳብ እንድታሳውቁ የፍትህ ሚኒስቴር ጠይቋል። አድማጮች፣ ስለዚህም ከላይ በተጠቀሱ ቁጥሮች እንዲሁም በጽሑፍ መልእክት በንቃተ ህግ ፕሮግራም ዙሪያ ያላችሁን ሀሳብና አስተያየት ታጋሩን ዘንድ ይህ መልእክት ተላልፏል። ከሰው ልጆች መሰረታዊ መብቶች መካከል ከማንኛውም ተጽዕኖ ነፃ ሆኖ የመኖር መብት አንዱ ነው። የንብረት መብት መሰረታዊ ሀሳብም አንድ ሰው በጥረቱ ወይም ለፍቶ ባገኘው ንብረት ወይንም ገንዘብ ላይ ያለማንም ጣልቃ ገብነት ብቸኛ ባለቤት መሆኑን የሚገልጽ የህግ ጽንሰ ሀሳብ ነው። ይህ የንብረት መብት ንብረቱን ለራሱ የመጠቀም በኪራይ መስጠትና ለሶስተኛ ወገን በመሸጥ መለወጥ የማስተላለፍ መብትን ያጎናጽፋል። ሌሎች ሰዎች ያለ ህጋዊ የንብረቱ ባለቤት ፍቃድ በሌላ ሰው ንብረት እነዚህን መብቶች መጠቀም አይችሉም። ሜሮን ብርሃኑ እባላለሁ። በፍትህ ሚኒስቴር ውስጥ በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ውስጥ ከፍተኛ አቃቢ ህግ ነኝ። ሁልጊዜ እንደምንለው የሰው ልጅ በመወለዱ ብቻ የተጎናጸፋቸው ብዙ መብቶች አሉ። ሁሉም መሰረታዊ መብቶቹን ደግሞ ከማንኛውም ተጽዕኖ ነጻ በመሆን መገልገልና መጠቀም አለበት። የመኖር ነጻነት ሊሆን ይችላል፣ ንብረት የማፍራት በነጻነት የመንቀሳቀስ ይሄ ሁሉ መሰረታዊ መብቶች ውስጥ ነውና ጣልቃ ሳይገባበት እንዲገለገልበት የተለያዩ የህግ ማዕቀፎች አሉ። ከዛ ውስጥ ደግሞ አንዱ የወንጀል ህጋችን ነው። አውደ ጥበባዊ የህግ መዝገበ ቃላት ማስገደድ የሚለውን ቃል ትርጉም ሲሰጠው ማስገደድ አንድን ሰው በኃይል ድርጊት ወይም ከባድ አደጋ ለማድረስ በመዛት ወይም ህገ ወጥ በሆነ በማናቸውም ሌላ መንገድ በተበዳዩ ነፃነት ላይ ጣልቃ በመግባት አንድን ነገር እንዲያደርግ ወይም እንዳያደርግ አንድ ነገር መደረጉን እንዲፈቅድ አሊያም እንዳይፈቅድ ማስገደድ ነው በማለት ትርጉም ሰጥቶታል። በማስገደድ መጠቀም የሚለው ቃል በተሰጠው የንብረትም ሆነ የነፃነት መብቶቹ ላይ በሌላ ሰው ጣልቃ ሲገባበት ማለት ነው። ከዚህም ባለፈ ደግሞ አንድን ስራ እንዲሰራ ወይም እንዳያከናውን በዛቻ በማስገደድ በኃይል ድርጊት ማሰናከል ወይም ግዴታውን እንዳያከናውን ወይ ደግሞ ማድረግ የሌለበትን ነገር እንዲያደርግ ማድረግ ያለበትን ነገር ደግሞ እንዳያደርግ በእሱ ላይ ወይም ደግሞ በሌሎች የእሱ ቅርብ በሆኑ ሰዎች ላይ የኃይል ዛቻ የኃይል ድርጊት በመጠቀም ነገሮችን እንዲሰራለት፣ እንዲፈቅድለት ማድረግ በማስገደድ መጠቀም ይባላል ማለት ነው። አንድ ድርጊት በማስገደድ መጠቀም ነው ለማለት የድርጊቱ ፈጻሚ የግል ተበዳዩ ሊከሰት የሚችለውን ቅጽበታዊ ወይም ወደፊት ሊደርስ የሚችለውን ዛቻ ወይም ጉዳት መፍራት አለበት። እንዲሁም ወንጀለኛው ተጎጂውን ጉዳት እንደሚደርስበት በማስፈራራት ንብረቱን እንዲሰጥ ሊያስገድደው ይገባል። ጉዳትን ማንም ሰው ሊፈራ ይችላል። ይህ ፍራቻ የተጎጂውን አእምሮ እንዳይረጋጋ በማድረግ የተጎጂው ድርጊት ፈቃደኝነት እንዲቀይር በሚያስችል ሁኔታ ዛቻው እውን መሆን አለበት። ነጻነት ላይ ጣልቃ መግባት ብለን ነው ትርጉም የሰጠ ነው። ነጻነት ላይ ጣልቃ መግባት ደግሞ በተሰጠ መብት ላይ ነጻነት ማጣት ማሳጣት ነው። በማስገደር መጠቀም በማስገደር መጠቀም የሚለው በወንጀል ሕጉ በግልጽ በንብረት መብት ላይ ጣልቃ መግባትን ነው የሚያካትተው ማለት ነው። ስለዚህ አንድን ሰው በማስገደድ ተጠቅሟል ወይም ደግሞ የማስገደድ ወንጀል ፈጽሟል ለማለት በወንጀል ህጉ አንቀጽ ሰባት አስራ ሶስት መሰረት የተቀመጡትን ሁኔታዎች ማሟላት መቻል አለበት ማለት ነው። ይሄ ደግሞ የማይገባ የንብረት ጥቅም ለማግኘት ለራሱ ለማግኘት ወይም ደግሞ ለሌላ ሰው ለማስገኘት ሲል በተበዳዩ ላይ የማንገላታት ተግባር ከባድ ዛቻ በመፈጸሙ የተበዳዩን ገንዘብ ወይም ዋጋ ያለውን ነገር ወይም ደግሞ ሰነድ መብት የሚሰጥን ወይም መዳን የሚያሳጣ ወይም የሚያስቀርን ማናቸውንም ጥቅም ሊያስገኝ የሚችል ነገርን እንዲሰጠው የሚያደርገው ተግባር በማስገደድ መጠቀም ይላል። ይሄ ደግሞ በወንጀል ህጉ አንቀጽ ሰባት መቶ አስራ ሶስት መሰረት በግልጽ የሚያስቀጣ የወንጀል ድርጊት ነው ብሎ ተደንግጓል። ስለዚህ እዚህ ውስጥ የምናየው አንድ ድርጊት በማስገደድ መጠቀም ነው የምንለው አፈጻጸሙን በመመልከት ማለት ነው። አንደኛ ዛቻ፣ ጥቃት ለመፈጸም መቃጣት፣ ወይም ጉዳት ለማድረስ መዛት፣ ማስፈራራት የግል ተበዳዩን የመንፈሳዊ ጫና በማሳደር እንዲፈራ በማድረግ የማይፈልገውን ነገር ወደ ማድረግ እንዲሄድ ማስገደድ ማለት ነው። የግል ተበዳዩ ሊፈራም መቻል አለበት። አሁን ላይ ሊደርስ የሚችል ጉዳይ ሊሆን ይችላል ድርጊቱ ወይም ዛቻው ማስፈራራቱ ወይም ደግሞ ወደፊት ወይም ከዛ ቀድሞ በነበሩ ነገሮች ላይ ተመስርቶ በዳዩ ወይም አጥፊው ያንን ነገር ተጠቅሞ የግል ተበዳዩን የአእምሮ ጫና በመፍጠር የኢኮኖሚ ጥቅሙ ለማግኘት መፈጸም አለበት ማለት ነው። ከዛ ባለፈ ደግሞ ማስፈራራቱ ወይም የጫና የግል ተበዳዩን ንብረት ወይም ነፃነት ማሳጣት መቻል አለበት ማለት ነው። ስለዚህ ጉዳት እንዲደርስበት በማስፈራራት ንብረቱን እንዲሰጠው ማድረግ አለበት ማለት ነው። አሁን እያወራን ያለነው ወንጀል ህጉ አንቀጽ ሰባት መቶ አስራ ሶስት በማስገደር መጠቀም ወንጀልን መሰረት አድርገን ስለሆነ ንብረቱን ራሱ የግል ተበዳዩ በደረሰበት ተጽዕኖ ወይም ጫና ምክንያት አሳልፎ እንዲሰጠው መቻል አለበት። ስለዚህ የግል ተበዳይ የሚያጣው የንብረት ጥቅም ወይም የመብቱ ላይ ጣልቃ መጋባት አለበት ማለት ነው። ከዛ ባለፈ ደግሞ ኢፍትሀዊ ወይም ከፍ ያለ ጥቅም የማግኘት ህገ ወጥ በሆነ መንገድ ራስን ወይም ደግሞ ሌላውን ሰው ለማበልጸግ ሀሳብ መኖር አለበት ማለት ነው። ስለዚህ ሁሉ አንድ ላይ ተሟልተው ሲገኙ አንድ ሰው ላይ የማስገደድ ወንጀል ተፈጽሟል ማለት ይቻላል። አስገድዶ መጠቀም የግል ተበዳይ ላይ የሚደርስ የኃይል ወይም የዛቻ ተግባር ቢኖርም ንብረቱን የሚሰጠው ተበዳይ ራሱ ነው። በአስገድዶ መጠቀም ወቅት የመስጠቱ ፍላጎት ምንም እንኳን ከዛቻው ወይም ከኃይል ተግባሩ የሚመነጽ ቢሆንም ተበዳይ በራሱ ጊዜ የሰጠው ንብረት መሆን ይኖርበታል። በማስገደድ መጠቀም ሌሎች ንብረት ላይ ከሚፈጸሙ ወንጀሎች ጋር የሚለይባቸው ሁኔታዎች አሉ። ውንብድናና ስርቆት ንብረት ለመውሰድ ከሚፈጸሙ የወንጀል ድርጊቶች ውስጥ የሚካተቱ ሲሆን አፈጻጸማቸውን ስንመለከት በማስገደድ መጠቀም ወንጀል በግል ተበዳይ ላይ በቀጥታም ሆነ በተዘዋዋሪ መልኩ ስነ ልቦናዊ ተጽዕኖ በመፍጠር የሚፈጸም ሲሆን፣ ውንብድና ግን ቅጽበታዊ አካላዊ ጉዳት በማድረስ ወይም ለማድረስ በመቃጣት የሚፈጸም ነው። ጥናት አድርጎ ነው። ስለ አንቺ ምን ይዘሻል? ወርቅ አድርገሽ ከሆነ ወርቅ፣ ምን ያህል ወርቅ አላት? በስንት ሰዓት ነው የምትሄደው? በስንሳቱን ብትመለሰው ይሄን ጥናት አድርጎ ነው። መኪናም ከሆነ አቅርቦ ነው። አስፈራርቶ ይዞ ሄዶ የሚደረገው ወንጀል የሚሰራው በተለይ እንደዚህ አይነት ስራ የሚሰሩ ሰዎች በምሽት ሰዓት የሚያስገድዱም የሚነጥቁትም፣ ድፍረትም ያላቸው ሰውም ስለማያቸው ሰው ማህበረሰቡ ቤት ስለሚገባ ስለማያቸው እንደዚህ አይነት ሰዎች የሚበረክቱ በዛ ሰዎች አስገድደውን ነው የሚወስዱብን የሚዘርፉን ምናምን ያው ተገደሽ ነው ይህም አንዳንድ ኬዞች ላይ ወይ ለህግ አካል ማሳወቅም የሚቻልበት እንትን ይኖር ይሆናል ብዬ አስባለሁ። እንደ ኬዙ ግን ይለያያል። የግል ተበዳዩን የመንፈሳዊ ጫና በመጠቀም የራሱን ንብረት አሳልፎ እንዲሰጥ በመገደዱ ምክንያት ራሱ አሳልፎ እንዲሰጠው ማድረግ ነው ብለናል። የግል ተበዳይ ንብረቱ ላይ በአንድም በሌላ መልኩ ጣልቃ ሊገባበት ይችላል። ስለዚህ ንብረት ላይ ከሚፈጸሙ ዋና ዋና ወንጀሎች ውስጥ ደግሞ ውንብድናና የስርቆት ተግባራት ናቸው ማለት ነው። የእነሱን የወንጀል አፈጻጸም ስንመለከት ሁለቱም ንብረት ላይ የሚፈጸሙ ወንጀሎች ናቸው። ግን በማስከደር መጠቀም ስንል በግል ተበዳይ ላይ በቀጥታም ሆነ በተዘዋዋሪ ስነ ልቦናዊ ተጽዕኖ በመፍጠር ንብረቱን የመውሰድ ተግባር ነው ማለት ነው። ውንብድና ግን ቅጽበታዊ የሆነ አካላዊ ጉዳትን በማስከተል የንብረት ላይ ጣልቃ መግባት ማለት ነው። ስለዚህ ጉዳትን በማድረስ በማስፈራራትም ንብረቱንም የመውሰድ ተግባሩን የሚያከናውነው አጥፊው ነው። እኔ አዳማ የአዳማ በብዛት ያው አዳማ ነው በብዛት እንትን ያልኩ ግን አሁን አዳማ አካባቢ በቃ ይደውልልሻል። ይህን ካለመጣ ቀጥታ ተደውሎ ማለት ነው ይሄ ነገር ከትንሽ ጊዜ በኋላ የመጣ ወደዛ ነገር እሱ መግባት አልፈለግም። ይሄ ነገር ይደወልሻል እኔም አሁን እኮ ንብረት ካለኝ የምታወቅ ከሆነ ይደወላል አስገባ ባላል። ከዛ በኋላ ካላስገባው በምን ምክንያት እንደሚመጡብኝ ም አላውቅም የቱ ጋርም እንደሚያዝ አላውቅም። ከዛ በኋላ ይሄ ነገር ትንሽ አሁን ላይ እየበዛ ስር እየሰደደ የመጣ ነገር ነው። ታይ ካልተባለ በተለይ በተለይ እንደዚህ አቅም ያላቸውን ሰዎች የሚፈትን ይመስለኛል። ንብረቱን እንዲሰድ የሚያደርገው የማስገደር መጠቀም ሲሆን ነው። ውንብድና ሲሆን ግን ይህን ሁሉ ድርጊት ከፈጸመበት በኋላ ራሱ ፈጻሚው ነው ንብረቱን ነጥቆ የሚወስደው ማለት ነው። ስርቆት ላይም ስንመለከተው ያልተገባ ብልጽግና ለራሳቸው ወይም ለሌላ ሰው ለማስገኘት ታስበው የሌላን ሰው ተንቀሳቃሽ እቃ ከማይንቀሳቀስ ንብረት ላይ በመመንጠል አንስተው በመውሰድ በቀጥታ የራስ ንብረት በማድረግ ወይም ደግሞ በተዘዋዋሪ ከራሳቸውን ንብረት ጋር እንዲቀላቀል በማድረግ በቀጥታ አንስቶ የመውሰድ ተግባር ነው። ስለዚህ ሁለቱ ስርቆትና ወንብድና ሲሆን፣ ምንም እንኳን ተጽዕኖም ቢኖር ግን ንብረቱን አሳልፎ የሚሰጠው የግል ተበዳይ ሳይሆን ራሳቸው የፈጻሚዎቹ ድርጊት ነው የሚሆነው ማለት ነው። በተቃራኒው ደግሞ በማስገደር መጠቀም ሲሆን፣ በደረሰበት ጫና ምክንያት መቋቋም ባለመቻሉ ምክንያት ያንን ነገር አሳልፎ በጉዳት ወይም በመገደዱ ምክንያት የሚሰጠው ራሱ የግል ተበዳይ ይሆናል ማለት ነው። በማስገደድ መጠቀም ንብረት ላይ ብቻ ሳይሆን ከነጻነትም ጋር እንደሚያያዝ በወንጀል ህጉ ተደንግጓል። ምንም እንኳን ርዕሳችን ባይሆን ዛሬ ግን ሰው ንብረት ላይ ብቻ ነው ማስገደድ መጠቀም የሚፈጸመው የሚለውን ነገርን ብቻ እንዳይዝ በማስገደድ መጠቀም ከነጻነት ጋር ይያያዛል። ለምሳሌነት ብናይ በወንጀል ህጋችን አንቀጽ አምስት መቶ ሰማኒያ ሁለት ላይ አንድን ሰው እከስሃለሁ ወይም ደግሞ የወንጀል ክስ አቀርብባሃለሁ በማለት በኃይል ድርጊት ወይም ከባድ አደጋ ደርሳለሁ በማለት በመዛት ህገወጥ በሆነ ወይም በማይገባው በማንኛውም መንገድ በተበዳዩ ነጻነት ላይ ጣልቃ የሚገባ ከሆነ ንብረት ነክር ሳይሆን በቃ እንዲ ያደርግ ባሃለሁ እንደዚህ ትሆናለህ ብሎ በማስፈራራት ዛቻ በመፈጸም እከስሃለሁ ያስከስሰሃለሁ በማለት ጣልቃ የገባበት ከሆነ ነጻነቱ ላይ ራሱን የቻለ የህግ ማዕቀፍ ያለውና ና ከቀላል እስራት እስከ ሶስት አመት በሚደርስ ጽኑ እስራት እንደሚያስቀጠም ተቀምጧል በተመሳሳይ ሁኔታ በህገ ወጥ መንገድ ሰዎችን ድንበር ማሻገርና በሰው ለመነገድ የወጣው አዋጅ 1178 14 ላይ እነዚህን የወንጀል ድርጊቶችን በተመለከተ ጠቋሚዎችና ምስክሮች ችሎት ላይ ቀርበው እንዳይመሰክሩ ከመሰከሩም በኋላ ሌላ ጉዳት እናደርሳለን ብለው የሚያስፈራሩ ሰዎችም የሚቀጡበት የህግ አግባብ አለ። በሽብር አዋጁ አስራ አንድ ሰባ ስድስት ላይ አንቀጽ አስራ ሶስት በልዩ ሁኔታ ወንጀል መከላከል ምርመራ ክስ ወይም ደግሞ የደኝነት ስራ የሚሰራ ሰውን የስራ ግዴታውን ቅድም መደረግ ያለበትን እንዳያደርግ ብለን ትርጉም ሰጥተናል ስለዚህ ይህን ስራ እንዳይሰራ በዛቻ በማስገደድ በኃይል ድርጊት ያሰናከለው ወይም ደግሞ ግዴታውን እንዳይወጣ እንዳያከናውን ያደረገው እንደሆነ እሱ ላይ ብቻ አይደለም ደግሞ እሱ ላይ ባያደርገውም የቅርብ ሰዎችህን እንደዚህ ያደርግ ባሃለሁ በማለት ይህንኑ ውዛቻና ና የኃይል ድርጊት አድርጎ ከሆነ በማስገደድ መጠቀም ነው። ይህን ስለዚህ በግልጽ ድንጋጌው ከሶስት አመት እስከ ሰባት አመት በሚደርስ ስርአት ሊያስቀጣ እንደሚችል አስቀምጦት በተመሳሳይ ደግሞ በህገወጥ ሰዎችን ድንበር ማሻገር ና በሰው መነገድ ለመቆጣጠር የወጣውን አዋጅ አስራ አንድ ሰባ ስምንት አንቀጽ አስራ አራት ላይም በተመሳሳይ እነዚህን የወንጀል ድርጊቶች በተመለከተ ጠቋሚዎችና ምስክሮች ችሎት ላይ ቀርበው እንዳይመሰክሩ ከመሰከሩም በኋላ ሌላ ጉዳት እናደርስባቸዋለን በማለት በራሱ ላይም ወይም ደግሞ በቅርብ ሰው ላይ እንዳትመሰክር መረጃ እንዳሰጥ ማስረጃ እንዳሰጥ ብሎ የማስፈራሪያ ድርጊት የማባበል ስራ ከተሰራ ይህም በነጻነት ላይ ጣልቃ መግባትና በማስገደር መጠቀም ስለሚሆን ድንጋጌው ከሶስት አመት እስከ ሰባት አመት በሚደርስ ስርአት እንደሚያስቀጣት ተደንግጓል። እነዚህ ለማሳያ ያክል ናቸው። ስለዚህ ንብረት ላይ ብቻ ሳይሆን ነጻነትንም ላይ ጣልቃ ሊገባ እንደሚችል ህብረተሰቡ ሊገነዘብ ይገባል። ህብረተሰቡ የህግ ማዕቀፎችን መብቱንና ግዴታውን ማወቅ ይኖርበታል። ይህም መሆኑ ስለ ህግ ግንዛቤ ኑሮት እንዲጠነቀቅና ህገ ወጦች እንዲጠየቁ ለማድረግ እንዲሁም መብቱን በአግባቡ እንዲጠቀም ያስችለው ዘንድ ስለሚረዳው። ማንም ሰው የማይገባ የንብረት ጥቅም ለማግኘት ወይም ለማስገኘት ሲል ገንዘብን፣ ዋጋ ያለውን ነገር፣ ሰነድን፣ መብት የሚሰጥን ወይም እዳን የሚያስቀር ማናቸውንም የመሳሰለ ጥቅም ያለበትን ነገር እንዲሰጠው ለማድረግ ከወንበዴነት ውጪ ከፍ ያለ የኃይል የዛቻ ድርጊት በመፈጸም ራሱንም እንዳይከላከል አድርጎ ንብረቱን እንዲሰጠው ካደረገ በቀላሉ ከሶስት ወር ከበድ ሲል ደግሞ እስከ አምስት ዓመት በሚደርስ ጽኑ እስራት ሊያስቀጣው እንደሚችል ደንግጓል። ከፍም ሲል ደግሞ ከበድ ሲልም ከአስር አመት ጽኑ እስራት እና አስር ሺ ብር የገንዘብ መቀጮ ሊያስቀጣ ይችላል። ይህም የወንጀል አፈጻጸሙ በግልጽ በሕግ ፍቃድ ያገኘበትን ሙያ መሰረት አድርጎ ከሆነ ወይም ደግሞ ያለ አግባብ መስራትን ወይም ባላግባብ በመስራት የወንጀል ድርጊቱን የፈጸመ ከሆነ ወይ ደግሞ ወንጀሉን ያደረገው ለአካለ መጠን ያልደረሱ ልጆች ላይ ወይም ራሳቸውን መከላከል በማይችሉ ልጆች ላይ ወይም ደግሞ ደካማ በሆኑ ሰዎች ላይ ሆን ብሎን ለመጉዳት አድርጎት ከሆነ፣ ድጋሚ ውጤቱን የሚያውቀው ከሆነ አስቀድሞ ይህን ጫና በማድረጉ ብቻ ሳይሆን፣ ቀድሞውኑ ውጤቱን የሚያውቀው ሆኖ ግን ሰውየው ላይ ጫና በማድረግ ይህንን መሰረት አድርጎ በግል ተበዳዩ ላይ በተደጋጋሚ እንደዚህ አይነት ነገር በመፈጸም የሀብት መራቆትን ያደረሰበት እንደሆነ ከዚህም አልፎ ደግሞ የግል ተበዳይ ራሱን እንዲገድሉ ሉ አድርጎ ከሆነ ቅድም ባወራነው መሰረት ከአስር አመት በማይበልጥ ጽኑ እስራት ና እስከ አስር ሺህ ብር ያስቀጣ ይችላል የሚል የህግ ማዕቀፍ አለ ማለት ነው ያው የዚህም ፕሮግራም አላማው ህብረተሰቡ በሀገራችን ላይ ያሉ ህጎች የህግ ማዕቀፎችን እንዲያቅ መብቱ እንዲያቅ ግዴታውን እንዲያቅ እና ደግሞ የወንጀል አስቀጭነት ያለባቸው የህግ ድንጋጌዎችንም ለይቶ እንዲያውቅ ማስቻል ነው። ስለዚህ ዛሬ አውራ ነው አንዱ በማስገደድ መጠቀም ወንጀል ነው። በወንጀል ህጋችንም እና በአነሳናቸው ልዩ ልዩ አዋጆች መሰረት ነጻነት ላይ ጣልቃ በንብረትም ይሁን በሌሎች በህግ የተደነገጉ መብቶቻችን ላይ ነጻነታችን ሊያሳጡ የሚችሉ ድርጊቶች ወንጀል ናቸው። ከዛም ደግሞ የህግ ተጠያቂነት እንዳለባቸው አውቀው በፍራቻ ብቻ ሳይሆን መብት አለኝ፣ ይሄ የተፈጸመብኝ ያለው ነገር ወንጀል ነው፣ ልከስ እችላለሁ ብሎ መብታቸውን በማወቅ ሰውዬውን ወደ ተጠያቂነት እንዲያመጡና በነጻነት መብታቸውን መገልገል እንዲችሉ። ማንም ሰው ቢያስፈራራንም መብታችንን ካወቅን ያ ሰውዬ እየሰራ ያለው ነገር ህገ ወጥና የህግ ተጠያቂነትን ሊያመጣበት የሚችል መሆኑን በመገንዘብ ሁሉም የራሱን ድርሻ መወጣትና የራሱን መብት መጠበቅ አለበት የሚል መልእክት አለኝ። የፍትህ ሚኒስቴር በማቋቋሚያ አዋጁ በተሰጠው ተግባርና ኃላፊነት መሰረት ለህብረተሰቡ የንቃተ ህግ የማሳደግ ስራ በንቃተ ህግ ትምህርት ስልጠና ዳይሬክቶሬት በኩል በፋና ኤፍኤም 98 ነጥብ አንድ ና በፋና ብሔራዊ ሬዲዮ የተለያዩ መረጃዎችን እያደረሰ ይገኛል ለበርካታ ጊዜያትም በጣቢያችን ሲተላለፍ መቆየቱ ይታወቃል እየተላለፈም ይገኛል ስለ ፕሮግራሙ ያላችሁን ሀሳብና አስተያየት በ0913 15 7835 ና በ0913 25 0324 ላይ በመደወል ና በፍትህ ሚኒስቴር ገጽ ላይ የጽሁፍ መልእክት በመላክ ያላችሁን አስተያየትና ሀሳብ እንድታሳውቁ የፍትህ ሚኒስቴር ጠይቋል። አድማጮች፣ ስለዚህም ከላይ በተጠቀሱ ቁጥሮች እንዲሁም በጽሑፍ መልእክት በንቃተ ህግ ፕሮግራም ዙሪያ ያላችሁን ሀሳብና አስተያየት ታጋሩን ዘንድ ይህ መልእክት ተላልፏል። ንቃተ ህግ ንቃተ ህግ ንቃተ ህግ ንቃተ ህግ የፌዴሬ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከሰላሳ ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።